ወጥታለች እሺ፣ ጋይስ መሪው ግን እንዳይዘጋባት መሪ እንዳታሳይ ማለት ነው። አሁን ይሰማል፣ አሁን ይሰማል። አሁን ትራንስሌሽን ተቀብያለሁኝ። ራሴ ነኝ የከነሳኩት። ፓስፖርት ተቀብያለሁ። እየሄድን ያለ ነው። የ24 ቀን ደሞዟንና ሻንጣዋን ልንረከብ ነው። ከዛ እቤት ገብተን ሄደን እንተኛለን። ነገ እንገናኛለን ማለት ነው። ልቤ ነው። አመሰግነው ጌታን። ዘመናችሁ ይባረክ በእውነት ለምን፣ በእውነት ትለያላችሁ። አይዞሽ ሹናት እአይና በአምላክ በደንብ ፎቶ አንሱን እንደዚህ በጣም ደስ ብሎኛል እውነት እውነት ውፎ ምርቃት ደረሰ ደረሰ ዳለውመቼቀ የእኔ መቼ ቀን ምርቃቴ ከት ቅደም የቀደመ ቀደመ መድኃኒዓለም፣ ቀደመ ኪዳነ ምሕረት ዛሬ በእለተ ቀኗ። እሰይ እሰይ እሰይ እሰይ እሰይ እንደው ጋይሶች በስመ አብ፣ የትላንትናውን ጭንቅ ያየ እንኳን እግዚአብሔር ልጅቷን ምረዳት። ቁጭ ብሎ ወይ ስራ ሄዱ ይሆናል ንገሩን ለጋይስ ላይ እና መሰግናለን ከኛ ጋር ለነበራችሁ ሁሉ የዱባይ አንደኛዋ ደግሞ አራት ወር ነው፣ አምስት ወር እንትን ያልተሰራላት ወይ የሚናገሩት ለመወደድ ብለው እኮ ነው። እኛ የመሰለን ነገሩን ሲሉ፣ ይችኛዋ እዚህ ያሉት ልጆች ነበር የመሰሉን ነው። የባልየው ሰራተኛ ናት። ነጋሪዋ ሾካካ ነጋ። አንቺም ትደውያለሽ ኡ እያልሽ ጠብቄ ወይኔ ግን አበሻ አውቃት አለች። ልጅቷ ለሞኒ ማን የባሏን ሰራተኛ ጊዜ ቅጣትኛ ከማንም ጋር አንነጋገርም አንደራደርም። ጊዜ ጊዜ አለ ደጉ እግዚአብሔር ቀን አለው። ዝም በሉ።

አሰላሙ አሌይኩም ራህመቱላ በረካቱ ወንድ ወንድምና እህቶቻችን ኢትዮጵያውያኖች በሙሉ እንዴት ናችሁ? የእውነት የማታውን የስቃ ድምጽ የሰማ የሰማለ የማታውን ድምጽ የሰማለ? የእውነት ማታ ላይ የተደረገውን በዛ ላይ ደግሞ የጀግንነት ጥግ ያየንበት ለራሷ ሳትሆን ለሰዎች የሆነችውን የጀግንነት ጥግ ያየ ሰው አለ። ማታ 10 ምናምን ሺ ሰው ስትከታተሉ ነበር። የማታውን ግን አይታችሁታል። የልጅቷ የመጨረሻ ነው የኮራንባችሁ። ዱባይ ያላችሁ ወንድሞና አህቶቻችን እነ ሳራ መሲ፣ ኤምኬ ታምራት፣ ሙኒት ሁላችሁም እዛ ላይ የነበራችሁ እንዳለ ስትከታተሉ የነበራችሁ ሁሉ የማታው ሲስቃ ድምጽ ትናንትና ግን በራሳችን ዜጋ ትናንት በራሳችን ዜጋ ሳኡዲ ላይ በተደረገው ነገር የራሳችን ዜጋ ላይ በተደረገው ነገር ሶስት ቀን ስትፈለግ ትናንትና ግን ዱባይ ላይ በተደረገው ማታ ላይ በተደረገው ነገር አየር ላይ ሲደረስላት አይታችኋል። የእውነት ግን ኢትዮጵያውያን እንደዛ አይነት ነገር ብንለምደው ብንተገብረው ትናንትና የተከታተላችሁት አስራ ምናምን አስራ ሦስት ኢትዮጵያን በዛ መንገድ ብንመራት፣ ተው ይሄ እንትና የእንትና ተከታይ የእንትና የሚለውን ተውት። ፖለቲካው እውነት ግን የትናንትናውን ያየን ለአንዲት እህታችን እንደዛ መድረስ፣ በሀሳብ በታብታብ በሸር ለሁሉም እንዲደርስ እንዲደርስ በማድረግ ራሷን ሰውታ ደግሞ የራሷን ኑሮ ሳያሳስባት የሆነ ነገር እዛ ብሄድ ሆናለሁ ሳትል ሙኒት ሂዳ በመገኘት አስባቸውታል። የተደረገ ነገር በጣም ነበር ደስ ያለኝ። ያን የሲቃዋን ድምፅ ከጎኔ አሉ ብላ በላ ያንን ሁሉ ድምፅ ስታሰማ እሷ ላይ ለመድረስ የተደረገው ርብርብ በማንም ችጋራም በማንም የአገሩ እንኳን ዜጋ ሳይሆን በሌላ ዜጋ። ኢትዮጵያውያን ከአሁን በፊት ወንዶች ተደፈሩ ሲባል የምር በጣም ነበር። የማታው ክብር ይገባቸዋል፣ የምር ለእናንተ ክብር ይገባቸዋል። በጣም ኢትዮጵያውያን አሁንም ቢሆን አሁንም ቢሆን ትናንትና የተደረገው ነገር ሀገራችንም ላይ ለማድረግ እንሞክር። እዛ ያለ ነው፣ በየቦታው ባረመንነት አንገት የሚቆርጥ እጅ እንደዚህ የሚከረክም ክፉ ማህበረሰብ ጋር ትናንትና ደግሞ ያየን ያየናቸው የሰውነት ባህር የተላበሱ ሰዎችን አይተንበት፣ የምር ግን ጀግኖች ናችሁ። ይመቻችሁ። ሰላም ለሀገራችን፣ ሰላም ለሁላችን። አመሰግነው በእውነት እናንተም ወክላችሁ እስካሁን ቁጭ ብላችሁ እየጠበቃችሁ ይላላችሁ። እኔ በጣም ደህና ነኝ። በእውነት የተነፈስኩት እሷን ሳይ ነው። በቃ እግዚአብሔርን አላውቅም፣ ብቻ ቃላት የለኝም። በጣም ከልቤ ነው የማመሰግነው። ምን ይታስተካከል? ፀሐይ አዎ፣ ታንጸባረቀ ነው። አይ እያንጸባረቀ ነው። በቃ ሽ የአንድነታችን፣ የመተባበር ከምንም በላይ ደግሞ ታብታብና ኮፒ ሊንክ ሼር ስታረጉ የነበራችሁ የእናንተ ነው። ይሄ የእኛ ውጤት አይደለም። ከታች ቁጭ ብላችሁ እኛን ስትከተሉ የነበራችሁ የእናንተ ውጤት ነው። እናንተ ሼር ባታረጉ፣ እናንተ እንትን ባትሉ እዚ ላይ አንበርት እናመሰግናለን። ጋ ሳያችሁ ይሄ ነው እንግዲህ የሰው ልጅ የስራ ውጤት ይሄ ነው። በቃ ትክክለኛ ውጤቱ ይሄ ነው። ሚዩት ነሽ ሙኒት፣ እያትሰሙም ጥልቅ ስልክ እያወራሽ መሰለኝ። ይሄ ወጣለች። እሺ ጋይስ፣ መሪው ግን እንዳይዘጋባት መሪ እንዳታሳይ ማለት። አሁን ይሰማል፣ አሁን ይሰማል። አሁን ትራንስሌሽን ተቀብያለሁኝ፣ ራሴ ነኝ ከነሳኩት ፓስፖርት ተቀብያለሁ። እየሄድን ያለ ነው የ24 ቀን ደሞዟንና ሻንጣዋን ልንረከብ ነው። ከዛ እቤት ገብተን ሄደን እንተኛለን። ነገ እንገናኛለን። ከልቤ ነው፣ አመሰግነው ጌታን። ዘመናችሁ ይባረክ በእውነት ለምን በእውነት ትለያላችሁ። አይዞሽሽና በአምላክ በደንብ ፎቶ አንሱን። እንደ በጣም ደስ ብሎኛል። እውነት እውነት የኔ ምርቃት ደረሰ ደረሰ ደረሰ። የኔ ምርቃት እኔ መቼ ቀን መርቄ ወድኩ ያውቃል። እኔ መቼ ቀን ምርቃቴ ከፊት። እሺ ቅደም አልኩሽ ሙኒትዬ፣ እየሁሉ እኔ ምን አውቃለው። ኑሮ ነው የመሰረተችው ምንድን ነው የመሰረተችው በዛ ላይ ግን ልጅቷ ልንገራችሁ ግርፍ የሚያስፈልጋት ናት በፍጹም የሰው ንግግር አትሰማም እንዴት በጣም ታስቸግራለች ሴትዮዋ እየተንቀጠቀጠች ነው አንቺ ልትሞት ነው ምንም ፈርት አይደለም ያናድዳል ሰው ሲሸነፍ ያናድዳል እንጂ ፍርሃት አይደለም ምፍርሃት አለ በል ዘጋ ነው ካሜራ ኒዌ እቃዋን ተቀብዬ እየሄድኩኝ ነው እሺ አለቀ ሴትዮዋ ያንቀጠቅጣት ንዴት ያለባትን እልህ እናትየ ሳትሆን ልጅቷ እየተንቀጠቀጠች ነው። ብታይ መንቀጥቀጥ። ለምን አልደመደብኩም ነው? ለምን ለምን ተቀደምኩ ነው? ገባች። ጉልበቷ ላይ ሰው ወድቃ ነው ወድቃለች፣ ጉልበቷ ላይ የሌለ እንትን ብሏል፣ ተቋቁሯል። እሷም አንቺን እራሷ በራሷ ቀጥቅጣ ነው ያደለውም ትላለች። ሁለታችሁም አንድ አይነሶሻችሁ። ለማንኛውም ይኸው በቃ ይዘና ስየሄድ ይዣ ስየሄድ ነው። እንኳን ሰላም ወጣችሁ። እግዚአብሔር መልካሙን ሁሉ ይግጠምሽ፣ እናቴ መድኃኒዓለም ከአንቺ ጋር ይሁን። አይዞሽ፣ በርቺ። ቀምታችኋሉ እና ወይዘሮ ሳራ ሚዩት አታድርጉ እንጂ ሀሎ፣ ሚዩታችሁ ነው፣ አንሱ ማዳሟ ወርቄን ሰረቅሽብኝ ብላ እንደዛ ስታሰቃያት የነበረችኋ ልጅ አይታችኋታል? ጋይስ ወርቅ ሰረቀችብኝ ብላ ያልሰረቀች ልጅቷ ያልሰረቀችን ወርቅ አምስት ሺ ብር አምስት ሺ ብር ሰርቃት፣ እንዴት ነው ሲጀምር ቤት ውስጥ የምታስቀምጣት? ጋይስ ወይኔ ማታ የነበረውን ነገር አይታችኋል? እኔ በቃ በአፌ ልትወጣ ልጅቷ እንደዛ ስትጨነቅ ስትጮ፣ እኔ ልቤ በአፌ ልትወጣ የነበረኝ ጭንቀት ውህ መድሃኔ አለም እንደው የሰው ሀገር፣ ጋይስ በእውነት እንደ የሰው ሀገር ክፋቱ እነዚህ የተረገሙ ሰዎች ናቸው እኮ። ያልሰረቃችሁትን ሰረቃችሁ፣ ያላነሳችሁትን አነሳችሁ። ጥንቃቄ አድርጎ ጥንቃቄ አድርጎ በእውነት ነው። በተለይ እነዚህ መስሪዎች ጋር የምትሰሩ ልጆች እኔ አልወዳቸው ጌታ ቅሪ በላይ በቃ እነሱ ጋር ሚሊየነር ሚሊየን ይሰጥሻል ቢባል እንኳን በጣም ነው የምጠላቸው ጋይስ። በቃ የሆኑ ክፉዎች ናቸው። ክፉ አይለኞች ናቸው። ገብቷቸዋል። በጣም አሻጥሮች ናቸው። ቀልቃላ ካፋቸው እንኳን ጌታ እኔ አልወዳቸውም ከድሮም ጀምሮ የእውነት እና አሁን እንግዲህ እቺ ልጅ ስልክ ኑሯት ራሷን ባታስመልጥ ከእግዚአብሔር ጋር በነገራችን ላይ ውዶቼ ስደት ብለን እስከመጣን ድረስ ከእግዚአብሔር ከአላህ በታች ያለን ስልካችንና እኛንን ለራሳችን ማንም ሰው የለንም ገብቷችኋል እኛንን በስልካችን ሰዎችን ኮንታክት አድርገን እንዲረዱን ማድረግ አንደኛ ነገር ሚዲያው ላይ አክቲቭ ኑ ሚዲያው ላይ ምሳሌ ሊረዷችሁ የሚችሉትን ሰዎች እወቁ፣ ለይታችሁ እወቁ። ገብቷችኋል። እንደዚህ አይነት በሚሆን ሰዓት እንዲሁ ሰው እኮ ጮሆ መኮኖ መሰማት ቀላል ነገር አይደለም። እንግዲህ ልጅቷ ጋር የነበረውን ጩኸት ሰምታችኋል። ሰቆቃዋ እኔ መቤቴን እንቅልፍ ራሱ እንዴት ልተኛ፣ በቃ ማታ እንቅልፍ እንዴት ልተኛ፣ የልጅቷ ጩኸት እየመጣብኝ። እንደዛ ሽንት ቤት ሆና እንደዛ እየጮኸች ሽንት ቤቷን ዘግታ፣ ሽንት ቤቱ ሊሰብሩት፣ አስቡት። እንግዲህ አሁን ልብ ኬዝ ቢኖርባት ይችል እንጂ የሆነ ነገር ቢኖርባት በድንጋጤ እዛው ነው የምትዘጋው፣ እዛው ጸጥ አለች። እንግዲህ ሰው ልጅ ስራ ብሎ መጥቶ እንደዚህ አይነት ሰቀቀን እንደዚህ አይነት እንደዚህ አይነት መከራ ማሳለፍ እውነት በዚህ አጋጣሚ እነ ሙኒት እነ ሳሪቲ እነ ታሜ ሁ ሁላችሁም በዚህ ነገር ላይ የተሳተፋችሁ ልጅቷን ምንም ነገር ሳትሆን በእርግጥ መተዋታል፣ ግን ቢያንስ በህይወት ስላተረፋችኋት በጣም ነው የምናመሰግነው የእውነት ክበሩ። ልጅ ሙኒት በጣም እንደ አላህ ጨምሮ ጨማምሮ ይስጥሽ ልጆችሽን፣ ይጠብቅልሽ የእውነት በጣም ነው እኔ ጋይስ በቃ መድረስ ቀላል ነገር አይደለም። የሆነ ሰው በሰው ቆቃ ውስጥ ሆኖ መድረስ በራሱ ቀላል ነገር አይደለም። ስለዚህ ምንጊዜም የፖሊስ ቁጥር ይኑራችሁ። የሆነ ነገር በሆናችሁ ቁጥር ምንም አትፍሩ። ይሄ አገር ኢመራት ነው ኢመራት ነው እንዲጫፋችሁ ሊነካችሁ አይችልም። ማንም ሰው ማለት ነው። ለመዳምም መዳምም ሰራተኛም በአንድ እንትን ህግ ነው የምትዳኘው። ለመዳም ሲሆን የሚቀል፣ ለሰራተኛ ሲሆን የሚከብድ ህግ የለም። ሁሉም በህግ ፊት በህግ አግባብ ነው የሚዳኙት። ሀገሩ ይመራት ነው። እውነት አንዳንዴ ዱባይ እንዴት በቃ ደስ የምታኮር ሀገር ነች፣ ከህግ አንጻር ስለዚህ አትፍሩ። የኛ ልጆች ብዙ ጊዜ ትፈራላችሁ በእርግጥ ወይ አካሄዱ ባለማወቃችሁ ሊሆን ይችላል። ከሰው ጋር እንዴት ኮንታክት እንደምታደረጉ አለማወቃችሁ ሊሆን ይችላል። ለዚህ ነው ሚዲያው ላይ አክቲቭ ሆኑ። ማን ምን ያወራል፣ ማን ስለምን ያወራል የሚለው ጋር ብዙ ጊዜ አዳምጡ። ገብቷቸዋል። የትም ቦታ ሲሄዳችሁ በማይረባ ነገር ጊዜያችሁን ታቃጥሉ የለ ውዶቼ። ምክንያቱም ወይኔ፣ በኢየሱስ ስምኔ በጣም ነው በቃ፣ ማታ ልቤ የጨነቀኝ ጋይስ፣ ልቤ በአፌ ልትወጣ በቃ ጨነቀኝ፣ ጨነቀኝ፣ መጨረሻ ነው የጨነቀኝ እውነት። እንዶ መድሃኒያለም ብቻ እንኳን ልጅቷል በእርግጥ መተዋታል። ቢያንስ ከዚህ ባሰ እንትን ሳያረጓት ራሱ መድረሳቸውን ነው የሚሉት። ፖሊስ መድረሱ በጣም ነው ደስ የሚለው። አክቲቭ ሁኑ ሚዲያው ላይ፣ ሚዲያውን በደንብ በደንብ ተጠቀሙበት፣ ስልካችሁን ተጠቀሙ። ስልክ በጣም ወሳኝ ነገር ነው። ይቺ ልጃውን ስልክ ባይኖራት አስቡት። እግዚአብሔር አምላክ እንኳን ብቻ ከዚህ ሁሉ ከዚህ ከነዚህ ቆሻሾች እንደ እንኳን አስመለጣት በእውነት። ሰው አይመስሉኝም እናንተ፣ እነዚህ መስሪዎች ሰው አይመስሉኝም። በቃ ባለጊዮች ናቸው። ገብቷቸዋል። ይሄ ሰውኛ ባህሪ የሌላቸው እንሰን የሚባል ነገር የሌላቸው ናቸው እና በድጋሚ በጣም ነው የምናመሰግነው እውነት ሙኒታ ክበር